ዙቢሜንዲ ሪያል ሶሴዳንን የሚለቅ ይመስላችኋል? የዚህ ተጫዋች ነገር አስገራሚ መሆኑን ቀጥሏል። ባለፈው የክረምት የዝውውር መስኮት ተጫዋቹ ወደ ሊቨርፑል አምርቷል ብለን እየጠበቅንበት ባለበት ሰዓት ነበር ተጫዋቹ በመጨረሻም ሐሳቡን የቀየረው። ትናንትና ጀምሮ ታዲያ በማህበራዊ ሚዲያ ላይ እንዲሁም በታላላቅ ሚዲያዎች ላይም እየተለቀቀ ያለ አንድ መረጃ አለ ተጫዋቹ ረጅምና የተለየ የሆነ የክረምት የዝውውር መስኮት አሳልፋለሁ ማለቱን ነው። በርካቶች እያነጋገረ የሚገኘው ተጫዋቹ ከአርሰናል ጋር መስማማቱን አርሰናሎችም ለሪያል ሶሴዳድ 51 ሚሊዮን ፓውንድ የውል ማፍረሻ ለመክፈል መስማማታቸው ነበር ሲዘገብ የነበረው። በርካቶችም ዙቢሜንዲ ወደ አርሰናል ይመጣል ተብሎ ነው እየጠበቁ ያሉት። ነገር ግን ተጫዋቹ አሁን የዝውውር ጉዳዩ እንዳላበቃ ረጅም የዝውውር መስኮት እንደሚጠብቅ አንዳንዶችም የሪያል ማድሪድን ጥያቄ እየተጠባበቀ እንደሚገኝ በመዘገብ ላይ ይገኛሉ። ይህንን ተከትሎ ታዲያ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ ለተጫዋቹ ወኪሎች መልእክት ማስተላለፉ ነው እየተነገረ ያለው። በስምምነቱ መሰረት ማርቲን ዙቢሜንዲ ኮንትራቱን በቅርብ ቀናት ውስጥ ወይም ደግሞ በአጭር ጊዜ ውስጥ የማያጠናቅቅ ከሆነ ሌላ መንገድ ወይም ደግሞ ሌላ አማራጭ መመልከት እንደሚጀምሩ ማሳወቃቸውን ነው እየዘገቡ የሚገኙት። በአጠቃላይ ተጫዋቹ አሁን እየተከተለ ያለውን መንገድ እንዲያቆምና በቀጥታ ለአርሰናል ሙሉ ፈቃደኝነቱን ነው እንዲሰጥ በመጠየቅ ላይ የሚገኙት። ዙቢሜንዲ ሜንዲ የሪያል ሶሲዳድ አካዳሚ ውጤት ነው። 236 ጨዋታም ለክለቡ አድርገዋል፣ ከ2019 ጀምሮ ማለት ነው። ተጫዋቹ ታዲያ በተደጋጋሚ ሪያል ሶሴዳድን መልቀቅ እንደማይፈልግ ሲናገር ከርመዋል። ባለፈው ዓመትም በዚሁ ምክንያት ነበር የሊቨርፑል ዝውውሩ የተቋረጠው። አሁንም ታዲያ የአርሳሉ ጉዳይ አጠያያቂ የሆነ ይገኛል። ማርቲን ዙቢሜንዲ ታዲያ ስለ አዲሱ የሪያል ማድሪድ አሰልጣኝ ሻቢ አሎንሶ ተጠይቆ ሲመልስ እንዴ ነው ያለው፣ ሁሌም እንደምለው አሎንሶ ለእኔ ምንጊዜኔ ምርጡ ተጫዋች ነው። በሪያል ሶሴዳድ ወጣቶች ቡድን ውስጥ ታዲያ በእሱ ስር መሰልጠኔ ጠቅሞኛል ሲል ነው ማርቲን ዙቢሜንዲ የተናገረው። ስለዚህ ማርቲን ዙቢሜንዲ ወደ አርሰናል የሚዘዋወር ይመስላችኋል? ወይንም በደፈናው ሪያል ሶሲዳድን የሚለቅ ይመስላችኋል? እስቲ ሐሳባችሁን አጋሩኝ።